አንድ ነገር ላስጠነቀቅ፣ ንፈልግም ልጄን ተደብቀ ልታገኛት ብትሞክር እና ደግሞ ያንን ነገር ብሰማ፣ ወደድክም ጠላህም ልጄን እንድታገባ አስገድዳለሁ። እና ታዲያ ከአንተ ጋር ስራ አልጀምር ነው? አዎ፣ የእኔ ንግስት። ያው እንግዲህ ስራ ላይ ደግሞ ምን ያህል ጎበዝ እንደሆንሽ ብናይስ። በጣም ነው ደስ ያለኝ። አንዳንዴ እኮ እዚህ ቤት ውስጥ ሰው ል ላብድ ነው ። ሰዎች ስለምፍቀር ነው የምታወሩ? ቆይ ለምን አተውኝ? ምን እንዳድርግላችሁ ነው የምፈልጉት? አንተና እህት ልታሳብዱ ነው እንደምፈልጉት። ቆይ ግን በጣም ግራ እያጋባይ ነው። የኔን ጺ፣ በጣም ተጎድታለች እያልኩ እንዴት ነው እንደዚህ የምትሆነ? ያኔ ግን የኔ ጉዳት አልታየም ነበር አይደለም? ሲጀመር አንተ ስለ ፍቅር የምታወራበት አፊል። ድጋሜ አንተና እህትን እኔን

ኤፉራታ አረገዘች ከናቱ ነው ወይንስ ደግሞ ከያፊት ነው? ቢኒና ናቱ በስተመጨረሻ ተገናኙ። የዳራ እናት ናቱን አስጠነቀቀችው ልጄን ልታገኛት እንዳትሞክር፣ ካገኛት ግን እንድታገባት አስገድድሃለሁ የሚል ቀጠን ያለ ትዕዛዝ ሰጥተው ነበረ ግን ናቱ ትዕዛዙን ተላልፏል። ሰላም ጤና ይስጥልኝ የሰላም ሀበሻ ቻናል ቤተሰቦቼ፣ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደወል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦቼም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰገናለሁ። እንግዲህ ያው ሀረግ ተወዳጁ ድራማ በክፍል ዘጠና ሶስት ከጭ ብለዋል። በነገራችን ላይ ሁሌም በጉጉት የምንጠብቀው ድራማ ነው። በቃ ሁሉ ፓርቱ ላይ የሚያቆመው ፓርት በቃ እስከሚያልቅ ራሱ የሚቆየው ታይም ላይ በጣም የሚያጓጉ ነገሮች ነው ያሉት ማለት ነው። እና እንግዲህ ምን ተፈጠረ የሚለውን ነገር አብረን እናያለን። ያው ቢኒና ናቱ ተገናኝተዋል። እጅግ በጣም ነው ያሳዘኑኝ። እውነቱን ለመናገር እነሱ ሲያወሩ ከዚያ ፓርት ላይ እኔ ራሱ ቤ መጣ እና ያው ጓደኝነት ማለት ቢኒ በጣም በንጹ ልቡ ነው እናቱንም የቀረበው እናቱም እንግዲህ በልበ ንጹህነት ነው የቀረበው። ሁለታቸውም እጅግ በጣም የሚዋደዱ ጓደኛሞች ናቸው። ያው እናቱና ቢኒ የተገናኙበትን ፓርት ሁላችንም እናውቃለን። እስር ቤት ነበረ እናቱ፣ ቢኒም እንደዚሁ እስር ቤት ነው የተገናኙት። ከእስር ቤት ከወጡ በኋላ እንግዲህ በጣም የሚዋደዱ ጓደኞች እንደነበሩ ሁላችንም እናቃለን ማለት ነው። ስለዚህ ቢኒ ይህ ሁሉ ነገር ሲደርስብኝ ከዛ ጨለማ ውስጥ ሁኜ እኮ መተህ ታድነኛለህ ታወጣኛለህ ብዬ ነበር። አንተ ግን የት ነህ? ጥግ ድረስ ጥግ ድረስ ጸባይህን አሳይተኸኛል። ምን አይነት ሰው እንደሆንህ እያየውበት ነው። እንዴት እኔ ስጠብቅህ፣ እንዴት አንተ አልመጣህም? እንዴት አልጠየከኝም በዚህ ልክ ነበር ወይ የኔና ያንተ ቅርቤት? በማለት እንግዲህ በጣም እንበው እየተናነቀው ማለት ነው። ወንድ ልጅ ደግሞ እንደዚህ በጣም ንቅንቅ ሲያደርገው በጣም ከባድ ነው የሚሆነው እና እንበው እየተናነቀው ነው የጠየቀው። ጠብቄ ነበር ከዚያ ጨለማ ውስጥ ታወጣኛለህ ብዬ ነበር፣ ግን አንተ የለህም። ለእህት ነው የምትጨነቀው። እኔስ በፊት ከእህት ጋር ፍቅርህን አቁም ስትለይ ለምን ለኔ አላዘንክልኝም? የኔ መጎዳት ለምን አልታየህም? የህትህ መጎዳት ብቻ ነው ወይ የታየህ በማለት እንግዲህ ቤኒን መልሷል። በነገራችን ላይ እናቱም አጥፍቷል፣ ግን የራሱ ችግር አለ። መቆየቱ፣ አለመንጣቱ፣ ቢኒን አለማየቱ ሌላ ችግር ሆኖ እንደገና ደግሞ ቢኒን ለማየት የመጣበት እንትን ወይንም ደግሞ እየጠየቅበት ነገር እጅግ በጣም ስህተት ነበር። በቃ ስላልቻልኩ ነው እንደዚያ ነው ብሎ ነገሮቹን መናገር ሲችል ጭራሽ እህቴ ተጎድታለች እኮ በአንተ ምክንያት፣ አንተ እዚያ ላይ በነበርክበት ወይንም ደግሞ መሞት ክን ስሰማ እኮ እህቴ ተጎድታ ነበር በማለት እንግዲህ ከቤኔ ምን ደረሰብህ፣ ምን ሆነህ፣ እንደዚህ ምን ገጠመህ ሳይለው ስለ እህቱ ነው ያወራው ማለት ነው። ናቱ ስለ እህቱ መጎዳት ብቻ ነበር ያወራው። ስለዚህ ያ ነገር ነው የታየህ ነው ያለው ከእህትህ ጋር ያለውን ራስ መጀመሪያውን እኮ አስጠንቅቀህ አቁም ብለህ ነበር። ያን ሰዓት አቁም ስትለኝ ግን እኔ በጣም ተጎድቼ ነበር። ያኔ ምንም አልታየህም። አሁን ግን ስለ እህትህ ታየ። ከዚህ በኋላ አንተም ሆነ እህትህ ልታገኙኝ እንዳትሞክሩ፣ ተውኝ። ልኖሩበት ምን አድርግ ነው የምትሉኝ? በማለት እንግዲህ በጣም በመረረ ቃል ተናግሮታል። ያው ተመልሶ ሄዷል። እናቱም እጅግ በጣም ነው የተሰማው፣ ጥፋተኝነት ስሜት ተሰምቶታል። ግድ ነው ቢኒ ቢናገር እውነታ አለው። በእርግጥ የናቱም የራሱ የሆነ እውነት አለው፣ ግን ደግሞ ጥፋቱ የማን ነው? የናቱ ነው። ስለዚህ ይህን የመሰለ ጓደኝነት እራሱ ተንከባክቦ መያዝ ያለበት እራሱ እናቱ ነበር። ስለዚህ እናቱ አጥፍቷል። ከቢኒ ላይ ሲቀጥል እንግዲህ ያው ተናዶ መሰለኝ አንተ ስለ ፍቅር አታቅም ስላለው መሰለኝ እንግዲህ ቢኒ እናቱም በንዴት ማንጋ ይደውላል። ደ ያረጋ እንግዲህ እናቱ እንዳታገኛት ብላ አስጠንቅቀው እሱ ሂዶ ደወለ። ያው ለፍቅር ምን አይነት እንደሆነ አታቅም ስላለው መሰለኝ ልጅቷ እንደምትፈልገው ያውቃል። ስለዚህ ያው እሷን ባልጎዳት የኔም ምህት አትጎዳም ብሎ ስላሰበ ይሁን አይኖ ብቻ አላቅም። ቀጥታ ግን ከዚህ ስሜት ተናዶ እያለ ከእሷ ጋር ደወለ። ስለዚህ እናትየዋ እንዳታገኛት ካገኘሃት ግን በጣም የምወዳት አንድ ልጅ ነች፣ እሷን ነው የምወዳት። በእሷ የመጣ ምንም ቢሆን ምንም አደርጋለሁ ብላ አስጠንቅቀው እንዳታገኛት፣ ልጅን ብለው እሱ ደግሞ አገኛት። ናቱ አገኛት እንግዲህ ልጅቷን፣ መጣች አብረው ደስ የሚል ምሽት አሳለፉ። ይህን ስታውቅ እናት ምን ታደርጋለች? ናቱ እንዲያገባ ታስገድደዋለች። እሷን ካገኘሃት ወይንም ደግሞ እሷ ባለፈችበት ካለፈች እሷ እንኳን ፈልጋ ልጅ ብትመጣ አንድ ላይ ካየዋቸው እንድታገባት አስገድደሃለሁ ብላ ጠይቀው ነበረ። ስለዚህ ናቱን ደግሞ የሚከታተሉ የዳይራ እናት እንግዲህ ያው ያዘጋጃቻቸው ሰዎች አሉ። እነሱ አይተዋቸዋል። ስለዚህ ናቱ ልጅቷን እንዲያገባት ይገደዳል ማለት ነው። እንግዲህ ኤፍራታ ተገዳን ያገባቸው እናቱም ደግሞ እዚህ ላይ ሳይፈልግ ተገዶ ያገባል። ሌላ ህይወት ይጀምራል። እናቱ ነገሮችን ያበላሻል። ኤፍራታ እዚያ ነገሮችን የአንተን ልጅ አርግዛ እሷ ደስ ብሏት እየጨፈረች ፏፍትን እያለች ደስ ብሏት ማለት ነው። የኔ ቀበጥ እንዴት እንዴት እንደሆነች እና እናቱ እዚህ ጋር ነገር እያበላሸ ነው በሚገርም ማለት ነው። ኤፍራታ ደግሞ እጅግ በጣም ደስ ብሏት ሁለት ደስታ አግኝታለች። እንግዲህ በዘጠና ሶስት ፓርት ላይ አንደኛ ያፊት አብረው እንድሰራ ተስማምቷል። ለምን እንደተስማማ አላውቅም። እኔ አብራኝ እንድሰራ ስላልፈለኩ ይሆናል። እሱ እንግዲህ እናቱ እና እሷ የሆነ ነገር እያቀዱ ነው፣ ወይንም ደግሞ አብረው እየሰሩብኝ ነው ብሎ አስቦ ይሁኑ ብቻ አላውቅም፣ ምን እንዳደረገ ወይንም ደግሞ እኔ ያፊት ከናታን ጋር ከተገናኘ በኋላ ኤፍራታን አላገኛትም ነበር። ምን ሊያደርጋት ይችላል? እርግጥ ነው በጣም ሊመታት ሊቆጣት ይችላል የሚል ሀሳብ ነበረኝ። እሱ ግን በፍቅር ነው የተቀበላት። እጇን ለክቶ እጣቷን ለክቶ ሂዶ ምርጥ ቀለበት አምጥቶ አበባ ገዝቶ ሰፕራይዝ ነው ያደረጋት። የዋሰነ የቀረባት ይወዳታል፣ ያፈቅራታል። በነገራችን ላይ ሙትት ብሎ ነው የሚወዳት ኤፍራታል ማለት ነው። ያፊት እና ቀለበት አመቶላታል። በዚያን ሰዓት እንግዲህ ዛሬ ውጭ ብንበላ ምን ይመስልሻል ሲላት፣ እሷ ደግሞ እኔ ራሴን አሞኛል፣ ለቤት መውጣት አልፈልግም፣ በቃ ከዚህ ነው ማሳለፍ የምፈልገው። እሷ ሲያስታውቃት ነበር። ምክንያቱም እርጉዝ ነች። ያረገዘችው ልጅ ደግሞ የናቱ ነው። በመጀመሪያ እንግዲህ ከመግባቷ በፊት ናቱ እጅግ በጣም ሰክሮ ስለነበር ከናቱ ጋር አድራለች። አብረው እንዳደረች እንኳን እናቱ አላወቀም። ይሄን ነገር ግን ማወቅ ነበረበት፣ ማወቅ ነበረበት የምሬሊየን ፓርትማ እንደው ማስታወስ አለበት። አሁን ያንተ ልጅ ነው ብትለው እንዴት ነው የሚያስታውሰው? እንዴት ነው የሚያስታውሰው? ስለዚህ ያው ከእሱ ጋር ከሆነች በምንድን ነው የሚያስታውቀው? ከናቱ ጋር ከሆነች በኋላ ወይም ደግሞ ከእሱ ጋር አብራ ከነበረች በኋላ እንግዲህ ከአንድ ወር ከሁለት ወር በኋላ ነው ይብን ራሱ ያፊት ጋር የተኛቸው ምክንያትም ጠብቋታል። ጠብቋት ጠብቋት ታግሷት ታግሷት ነው ወደ ሳ ተሸክሟት ሄደው። ስለዚህ የወር ልዩነት ይኖረዋል። በዚያ ላይ እንግዲህ የናቱ ልጅ መሆኑ ይታወቃል ማለት ነው። ስለዚህ ኤፉራታ የናቱን ልጅ እርጉዝ መሆኗን እጅግ በጣም ደስ ብሏታል። እሷም ያሰበችው ያቀደችው ይሄ ነበር። ከምወደው ከማፈቅረው ሰው ጋር አብሬ ማደር ፈልጋለሁ ብላ አደረች። እንዲሁም ደግሞ ልጅ ሰጣት ማለት ነው። ስለዚህ በማርገዟ እጅግ በጣም ደስተኛ ሆናለች። ሁለተኛ ደግሞ እንግዲህ ከያፌት ጋር እንድትሰራ ያፌት ስለተስማማ እጅግ በጣም ደስ ብሏታል። ያው እየጨፈረች እየቀወጠችው ምናምን ነገር ነበረ። ደስ በሚል ፈገግታ ከያፊት ጋርም ጥሩ ምሽት ነበራት። ያው ቀለበት ማደረገላት አበባም፣ ደስ የሚል አበባ ሰጣት ምናምን በቃ እፏ ብትን ሲሉ አመሹ። ያፊት የተኛ መስሎ ተኝቶ አርፎ ነበረ። በስተመጨረሻ በነገራችን ላይ ምን እንደወሰደች ከኪሹ ውስጥ እኔ ምንም ሊገባኝ አልቻለም ምንድን ነበር የወሰደችው ምንድን ነበር ያወጣችው እኔ አላቅም ግን ደግሞ የሆነ ጥያቄ ጠይቀው ነበረ ስራ ከሱ ጋር መስራት እንድችል ሲፈቅድላት ቢኒያም ነው አቤል አቤል የአክስቱ ልጅ የናቱ የያፊት ያክስቱ ልጅ አብረው እንዲኖር አንድ ክላስ ሰተ ነው። በቃ እዚ አብሮን እንዲኖር እንፈልጋለን ለአንዳንድ ነገር እሱም ይጠቅመናል በማለት እንግዲህ ያክስቱ ልጅ ከቤት አብሯቸው እንዲኖር ጠይቀው ነበረ። ባስጠነቀቃት መልኩ እዚህ ቤት እንዲኖር ታደርጊያለሽ ለባልሽ ነግረሽ አሳምነሽ፣ ካለዚያ ግን የእናቱን ቪዲዮ እንግዲህ ለፖሊስ አሳልፍ ይሰጣለው የሚል ነገር ነበር ያሳዛት ማለት ነው። እሷም ደግሞ ይሳካልኛል ብላ እንግዲህ እያፊትን ጠይቀው ነበረ። እያፊትም እኔ ምንም ነገር ጠይቀሽኝ እምቢ አለልሽም። በቃ ሰው የሚያስፈልገን ከሆነ ሰራተኛ እቀጥርልሻለሁ፣ ችግር የለውም በማለት መልስብላታል። እሷ ደግሞ ኒያቤል ለምፈልገው እኔ ሰራተኛ አልፈልግም፣ በቃ የቅርብ ሰው የምናቀው አንዳንዴም ቤታችን ትተን ስንወጣ በላ ብልጦ እንደዚያ ብላ ነበረ። ግን ደግሞ ያፌት አይሆንም በማለት እንግዲህ ትቷት ወጥቷል። ግን ይሁን ነገር ደግማ ብትጠይቀው በእርግጠኝነት እችላታል። ምክንያቱም በፍቅሯ ተንብር እኳል ማለት ነው። በፍቅሯ ብሏል፣ ምንም ነገር መናገር ራሱ አይችልም። ግን አሁን ላይ እያታልላት ይመስለኛል። ቀለበት አመጣ አበባ ምናምን ያመጣው ነገር፣ እኔም ብዙም ደስ አላለኝም። የሆነ ነገር እያደረገ ነው። ደግሞ እንግዲህ ማርገዟ መርችም ቆይቶ እያቃል ብዬ አስባለሁ። ማርገዟን ሲያቅምን ሊያደርጋት ይችላል። የበለጠ ይንከባከባታል፣ ወይንስ የኔነው ነው አደለም ብሎ ሊጠራጠራት ይችላል። እንግዲህ አብረን የምናይ ይሆናል። ናቱም በጣም ችግር ላይ ነው። ምክንያቱም እንግዲህ ከልጅቷ ጋር ተገናኝቷል ቢኒ እና ናቱ መታረቅ አለባቸው፣ አንድ መሆን አለባቸው። የእውነት እንደዚህ በጣም በጣም አያምርም፣ አያምርም። ስለዚህ ሁለታቸው መታረቅ አለባቸው። ያ ፍቅራቸው፣ ጓደኝነታቸው፣ ሁሉን ነገር የገጠመውን ነገር ሁሉን ነገር እናቱ ነግሮት መታረቅ አለባቸው። ችግሩ ምንድን ነው? በቃ ግልጽ ሆኖ አያወሩም እንጂ እኮ ሁላቸው እኮ ግልጽ ሆኖ ቢያወሩ ችግራቸውን ሁሉ ይፈታ ነበር። በቃ ፂም የራሷን አትናገርም ለቢኒ ኤፍራታም ለናቱ አትናገርም። ሁል ሁላቸውም በቃ የራሱ የራሳቸውን ችግር በራሳቸው አፍ ነው። እርስ ቤተሰቦች በያላችሁበት ሰላማችሁ ይብዛልን። እንግዲህ ቀጣዩን በርት ሁላችንም በጉጉት የምንጠብቅ ይሆናል። መልካም ጊዜ ተመኘውላችሁ።